ምዕራፍ ዘጠኝ የሉባ ዳኝነት። ቀደም ብሎ እንደ ተመለከተው ለሉባነት ለመመረጥ የሚቀርቡ ገዳዎች ብዙ ሲሆኑ ለዳኝነትና ለአስተዳደር ስራ የሚመረጡት አስራ ሁለት ብቻ መሆናቸውን በምርጫው ሥነ ሥርዓት አፈጻጸም ላይ አይተናል። በዚሁም አንጻር አባ ቦኮዎች አንድ ወይም ሁለት ብቻ ሳይሆኑ በየምርጫ ዘመን ዐሥራ ሁለት ከሉባነት ወደ አባቦኩነት የሚተላለፉ መሆኑ የተረዳን ስለሆነ አሁን የሉባዎችን የዳኝነት ሥራ አመራር እንመለከታለን። የተመረጡት የሉባ ዳኞች ቁጥር ዐሥራ ሁለት ቢሆንም ሁሉም በአንድነት አስችለው አይሠሩም። የሚያስችሉት ሦስት ሦስት ሆነው ነው። ይህም በአንድ ሉባ ክልል ውስጥ ያለውን ነዋሪ ሕዝብ ብዛት አይተው በሁለትም በሶስትም ቦታ ወይም በአስራ ሁለት በአራት ቦታ አስችለው ይሰራሉ። ችሎቱ አንድና ሁለት ቦታ ቢሆን ይበቃል ብለው ከወሰኑ ግን ሌሎች እረፍት እያደረጉ የግል ስራቸውንም በመስራት በተራ ያስችላሉ። በሚያስችሉበት ጊዜ መሃል ተቀማጭ የሚሆነው ከሶስቱ በዕድሜ የሚበልጠው ሉባ ነው። ሆኖም መሐል ተቀማጩ ሉባ መሃል በመቀመጡ በስልጣን ከሌሎቹ ሉባዎች በፍጹም አይበልጥም፣ አያዛቸውም። በግራና ቀኝ የሚቀመጡት እኩል ስልጣን አላቸው። ቢሆንም ስነ ስርዓቱን በማስከበር ረገድ ኃላፊነቱ የመሀል ተቀማጩ ሉባ ነው። በፍርድ ጊዜ በአንድ ድምፅ ካልተስማሙ ሁለቱ ተስማምተው በፈረዱት ይፈጸማል። የሦስቱ ዳኞች ድምፅ በየራሱ የተለያየ ከሆነ ግን ነገሩ በቀቤ ወይም ቀጠሮ አድሮ በሌላ ክፍል ከተመደቡት ወይም ካረፉት ሁለት ሉባዎች ተጨምረው አምስት ሆነው ነገሩን አይተው በድምፅ ብልጫ ይወስናሉ። አሁንም ከተጨመሩት ሁለቱ ሉባዎች አንዱ ከሌሎች ሁሉ በዕድሜ የሚበልጥ ከሆነ መሀል ተቀማጭ ይሆናል። ሉባዎች በዳኝነት ቦታቸው አስችለው ሲያከራክሩ ባለ ጉዳዮች ወይም አባለንጋ የተባሉት ጠበቆች ሸኔ የሚሏቸውን እማኞች ከሳሽ ሶስት፣ ተከሳሽ ሁለት ይመርጣሉ። ከዚህ በኋላ ከሳሽ ቀድሞ በማመልከት ተከሳሽ መልስ በመስጠት ክርክራቸውንም ያሰማሉ። በዚህም ጊዜ ክርክሩን ለመስማት በችሎት የተቀመጠ ማንም ሰው ነው ፍኮልቺ ፍቀዱልኝ ብሎ የልባዎች አንዱን አስፈቅዶ ለመተቸት ይችላል። ነገሩ ታይቶ ያልተጣራ ከሆነ በቀጠሮም ያድራል። ከተጣራ ወዲያ ውሳኔ ይሰጣል። ፍርዱ ሲሰጥ ሸኔዎች በተራ ተነስተው ይፈርዳሉ። ሦስቱ ወይም አምስቱ ዳኞች እንደ ዕድሜያቸው መበላለጥና እንደ አቀማመጣቸው በየተራ ይፈርዳሉ። በመጨረሻ የሚፈርደው መሃል ተቀማጩ ነው። እንዲሁም ድምፅ የሚቆጠረው የዳኞቹ ብቻ ነው። በጥንታውያን ኦሮሞዎች ዘንድ ሰላም የመፈለግ ተሳትፎ ሽማግሌዎች ሲናገሩ ሉባዎች ማንኛውም ነገር በመጀመሪያ በሽማግሌዎች እንዲታይ ስለሚያደርጉ ሽማግሌዎች አይተው አቃተን ያላሉትን ነገር ካልሆነ በስተቀር አይቀበሉም። ለጊዜው አስፈላጊ ሆኖ የተቀበሉት ክስም ቢሆን ክርክር ከመቀጠሉ በፊት ወደ ሽማግሌዎች ይመልሳሉ። የሉባ ዳኞች በልማዳይ ህግ መሰረት በከፍተኛ ደረጃ የሚመለከታቸው ወንጀሎች የጎሳን ሚስጥር ማጋለጥ፣ እናት አባትን መምታት፣ ቤት ማቃጠል፣ አግባብ አልሆነ መንገድ ግብረ ስጋ ግንኙነት ማድረግ ማለት ከእንጀራ እናት፣ አጎት፣ ሚስት ከስጋ ዘመድ ጋር ግብረ ስጋ ሲፈጸም በዚህ አድራጎት ላይ የተገኙትን ሰዎች ሐራሞች ወይም ዘር አርካሾች ስለሚሏቸው በጥንቱ ዘመን በጭካኔ ይፈርዱባቸዋል። ሴትዮዋም ተገርላ ካልሆነ ፈቅዳ ከፈጸመች ሁል ተገዳ ወይም ፈቅዳ ከፈጸመች ሁለቱም በሞት እንዲቀጡ ያደርጋሉ። ሌላም የተላላፊ ነጋዴ ንብረት የቀማ በዚሁ ቅጣት ይቀጣል። ስለ ነፍሰ ገዳይና ጉማ አከፋፈል በዚሁ ምዕራፍ ወደፊት እንመለከታለን። ተላላፊ ነጋዴ ሳይሆን የነዋሪውን ሰው ንብረት የቀማ ወይም የሰረቀ በሞት ሳይሆን በአካልና በመውረስ ይቀጣል። የወሰደውን ንብረት እንዲመልስ ወይም እንዲተካ ይፈረድበታል። ንብረቱን ባይመልስ ግን ከተወረሰው ንብረት ለተቀማው ወይም ለተሰረቀው ሰው እንዲሰጥ ይደረጋል። አጥፊው ንብረት ከሌለው እንደ ተወሰደው ንብረት ማነስና ማደግ እየታየ ለባለ ንብረቱ ለተወሰነ ጊዜ በጉልበቱ ሥራ እንዲሠራለት ይደረጋል። በሚሰራበት ጊዜ የሚመግበው አሰሪው ነው። ከተላላፊ ነጋዴ የተወሰደውን ንብረት የአካባቢውን ሕዝብ አዋጥቶ ከፍሎ የአጥፊውን ንብረት ተከታትሎ ፈልጎ መውሰድ አለበት። አምባጓሮና ሽብር ማንሳት በመሳሰለ ወንጀል ተግባር በመነሻው ሌላ ጉዳይ ካልደረሰ በቀር በተግሣጽና በማስጠንቀቂያ ይታለፋል። አንድ የወንጀል ድርጊት ሲፈጸም በመካከል ወንጀሉ የተፈጸመበት ሰው በአጸፋው የራሱንም ሆነ ወይም የወገኑን ንብረት ራሱን ወይም ወገኑን ከድርጊቱ ለማዳን ወይም ወንጀሉ ከተፈጸመ በኋላ ለመበቀል በሚወስደው እርምጃ በጥንቱ የኦሮሞ ባህላዊ ሕግ ወንጀሉ በወንጀል ሥራ መመለስ የተከለከለ አልነበረም። ሽማግሌዎችም ሆኑ የሉባ ዳኞች በቅድሚያ የሚያጣሩት የነገሩን መነሻ ነው። ስለዚህ ነገሩ በምን እንደተነሳና ጠብ ፈጣሪው የትኛው ወገን እንደሆነ በጥያቄና በምስክር እንዲሁም በመሐላ ያጣራሉ። በተከሳሽ በኩል ለወንጀሉ መከላከል አስረጂ ማቅረብ አይፈቀድም። ማለት እንደ ዛሬው ስርዓት ተከሳሽ መከላከያ ማስረጃ ምስክር ማቅረብ አይችልም። ከሳሽ በሚያቀርባቸው ምስክሮች ስለ ግራቀኙም ጉዳይ ዳኞች ጠይቀው ይወስናሉ። ለምሳሌ በወንጀል ነገር ባንቧ ጓሮ ሆነ በሌላ ምክንያት ሰው ቢሞት ወይም አካሉ ቢጎድል ጉዳት የደረሰበት ሰው ራሱ ጠባንሺ ሆኖ ካልተገኘ ለሞተው ጉማ የነፍስ ዋጋ፣ አካሉ ለጎደለ ሰው እንደ ጉዳቱ መክበድና መቅለል እየታየ የጊደርና የአሞሌ ጨው ካሳ እንዲከፈል ይደረጋል። ጉዳት የደረሰበት ወገን ራሱ ጠባንሺ ሆኖ ከተገኘ ግን ተከሳሹ ከወንጀሉ በነጻ ይለቀቃል፣ ካሳም አይጠይቅም ይላሉ። እንደዚሁም በአሁኑ ጊዜ በከፍተኛ ደረጃ የሚቆጠሩ የወንጀል ድርጊቶች እንደ ጠብ ማንሳት፣ የቤት ንብረት መድፈር፣ መሳሪያ ይዞ መስረቅ ያሉት በሉባዎች ሕግ እንደ ቀላል ወንጀል ይቆጠሩ ነበር። ከሰው ቤት ያለ ፍቃድ ገብቶ የተገኘ ሰው በቤት ውስጥ ምንም ወንጀል እንደሰራና መሳሪያ ይዞ የሰረቀው በመሳሪያው ምን እንዳደረገ ካልታወቀ ቤት በመግባቱና መሳሪያ በመያዙ የወንጀል ተግባር ፈጸመ አያሰኘውም። ይልቁንም በኦሮሞ ኅብረተሰብ ዘንድ ወንድ ሆኖ ዕድሜው ሁለት ገዳ ማለትም 16 ዓመት ከደረሰ ጦርነት ጦርና ጉዱ ወይም ሰይፍ የማይዝ ስለሌለ የወንጀል ድርጊት ፈጽሟል ተብሎ ሊከሰስ መሳሪያ መያዝ አለመያዙ ፈጽሞ አይጠየቅም ነበር ስለ ነፍስ መግደል